ውድ ቤተሰቦች ተመልሽ ይመጥቻለሁ። እና ምን አለ መሰላችሁ ወደ ቤተሰቦች የላየውን ነገር ባናወራ ባንፈርድ መልካም ይመስለኛል ማለት ነው። እና አብረሽ የተነሳሳበት መንገድ ብዙዋችሁም የምታውቁት ሰዎች አላችሁ። ምክንያቱም አብርሽም ሲበዛበት ነው። እና አብርሽ ማለት እኔ እንጃ፣ በጣም መከራ ውስጥ ላይ ነው ያለው በአሁን ሰዓት ማለት ነው። እና በጣም ደግሞ እውነት እኔ የአብርሽ እንደዚህ ሲያዝን አይቼው አላውቅም። በጣም አዝኖ እኔ እንጃ ለማውራት ሁሉ እስከሚያቀተው ድረስ ነው ያዘነው ማለት ነው። ይሄንን ምንድን ነው አንዳንዴ ከእኛ ራሱ ከዩቱበሮችም ከተመልካችም የተለያየ ነገር አለ እና እዚህ ጋር አብርሽ ደግሞ ብዙ ነገር እየተባለ ነበር። በተለይም ደግሞ በሩተ ጉዳይ ብዙ ዩቱቦቹ ሼር ሼር እየተደረገለት ነው። ለምን እንደሆነ ታውቃላችሁ? ሩተን በመጥፎ አይን እያዩ እየሰደቧት፣ ያንን ስድብ ደግሞ አብርሽ አላቻለውም። በጣም ንጃ ያንን ነገር ወጥቶ ደግሞ የራሱ ፈቱ ስላለ ወይም ደግሞ ራሱ ማዘጋደን እንደሚችል አብርሽ እንደዚህ ነገር የሚያደርግ ልጅ አይደለም ታውቃላችሁ። ለሰው በጣም የዋ ነው ሰውን ማሳደግ ከራሱ በላይ ደግሞ ሰውን ማሳደግ ይወዳሉ፣ አብርሽና ሩታ ማለት ነው። እኔ አነግራችሁም በተለይ ሩታ ከመጣች በኋላ አብርሽና ሩታ ስንት ህዝብ አሳድገዋል። በቀላሉ በትንሹ ነገር እዩትና ማለት ነው። እውነቴ ነው የምላችሁ። ዳኒ፣ ሜሪ፣ ጽጌ፣ ይስሐቅን እዩት ማለት ነው። ሞር የሩታና የአብርሽ ቪዲዮ ናቸው ይህንን ደረጃ የደረሱት ማለት ነው። ብዙ ሰው ከእነሱም የበለጠ ብዙ ሰው እሱንም በትንሽ ጊዜ በአጭር ጊዜ እንደዚህ በአጭር ጊዜ የሚያድግ ዩቱብ የለም። እውነቴ ነው የምላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድ ቤተሰቦቼ ሰላም ሰላም ብያለሁ፣ በያላችሁ በሰላማችሁ ብዙ ይትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን እና አብርሽን ደግሞ አትስደቡ፣ ሩታና አትስደቡ። እውነት አንዳንዴ በቃ ደረሳችሁ። መልካም ነገር መስማት ከፈለጋችሁና አብርሽ ደግሞ ሩታና ጥሩ ሆነው እንዲመጡ ከፈለጋችሁ እስቲ ከስድብ ተቆጠቡ። አብርሽ በተለይ እውነቴ ነው የምላችሁ ለዚህ ነገር ያነሳሳው ነገር ብዙ ነገር ሰምቷል ማለት ነው። በተለይም ደግሞ አሩታ ከልጇ ትገደል ሀይሚ ትገደል የተባለ ነገር እውነቴ ነው የምላችሁ ልቡን በጣም ሰብሮታል፣ እና እንደዚህ ነገር አይነት ባትጠቀሙ ልጇ ዱዳ ይሆን ብዙ ነገር የምትሉ ልጆች አላችሁ። ለምን በቃ ሰርቶ ይደግበት። እውነት እንደተባለ ማለት ነው እስቲ አንድ ቀን እውነት ኮሜንት ላይ ያስቀምጡልኝ። እስቲ ሩታና አብርሽ መልካም ነገር ሰርተዋል። እነዚህ ልጆች ለምን ለምን እንደዚህ ይሰደባሉ? ለምን ነገር በቃ የሆነ አብርሽና ሩታ ትንሽ ነገር እንኳን ቢወጣባቸው በቃ ዩቱበሩም ያጋነዋል፣ ሰውም ያጋነዋል፣ ሩታን ይሰድባል፣ አብርሽን ይሰድባል። ለምን ብዙ ዩቱበሮች እኮ አሉ። አብርሽ ብቻ አይደለም የሚዋሻው ማለት ነው። እኛ መልካም ብንሆን እንኳን አብርሽ ወንድማችን ቢያጠፋ ሩታ እህታችን ብታጠፋ እኛ በመልካምነት አብርሽ እንደዚህ ነገር እኮ ታጠፋለህ ሩታ እንደዚህ ነገር ታጠፋለች ብለን ብንመክራት እውነቴ ነው ምናችሁ ይሰሙናል ለምን በቃ ኮሜንት የኮሜንት ጋጋታ ስድብ ነው። በዋሳብ ስድብ ነው። እውነቴ ነው ሙላችሁ። እኔ አታምኑኝም። እኔ የዋስ የአብርሽን ዋሳብ አይቼዋለሁ ማለት ነው። በቃ ፉል በሉት አንድ ነገር ከተገኘበት በቃ እንዳለ የሪከርድ ማት ነው የሚወርድበት ማለት ነው። ለምን እኛ እሱ ቢያጠፋ እኮ እኛ በመልካምነት መመለስ እንችላለን። ነገር ግን ከምትሳደቡ የሆነ ነገር ከማድረግ አብርሽን መቆጠብ አብርሽን መሳደብ እና ሲቀጥልም ደግሞ እባካችሁ፣ ባካችሁ ከአሁን ወዲህ ውስጣችሁ ያወቀ ልጆች ራሱ ብትኖሩ ድራማ ነው እያላችሁ ኮሜንት አትጻፉ። ለምን እንደሆነ ታውቃላችሁ። እነዚህ ልጆች ድራማም ቢሆን ውሸትም ነገር ቢሰሩበት እኛ ድራማ ድራማ ነው፣ እየቀለዱ ነው፣ እየተጫወቱ ናቸው ባናቸው ቁጥር እነሱ በቃ ህዝቡ አውቆት አይደለም፣ እኛ ስለምን አንሰራም ብለው ነው የሚቀጥሉበት እንጂ ህዝቡ አስቆጥተዋል፣ ህዝቡ አስከፍተዋል፣ ይሄ ነገር እንመለስ ብለው በጭራሽ አይመለሱም ማለት ነው ለምን የዩቱብ ስራ እንደምታውቁት ግርግር ነው የሚወደው ማለት ነው። ያንን እያለ እኛ በመልካምነት አብርሽና ሩታ መመለስ እንችላለን ማለት ነው። እና ሲቀጥል ብዙ አሁንም ቢሆን ብዙ መጥፎ መጥፎ ቃላቶች ትናገራላችሁ ማለት ነው። ለምን አንድ ነገር ልጠይቃችሁና ትናንትና የሆነ ኮሜንት ደርሶኛል፣ ርከርድ ደርሶኛል በውስጥ ማለት ነው። አብርሽ እንደ ፍቅር ነጺን ያሳድጋት፣ ቤት ይግዛላት እያላችሁ ነው። እና አብርሽ እኮ ሰውን አላሳድግም አላለም፣ ሩታም ሰውን አላሳድግም አላለችም። ነገር ግን በመልካም ነገር መተው፣ በጥሩ ነገር መተው አይደለም አብርሽ ማለት ነው እኛ ሰላም እኮ ነፂ በመልካም ነገር ብትመጣ እኮ እናበረታታታለን እሺ አንቢ አንላትም ለምን እሺ ብለን ሁሉም ነገር ዋን እንቀበላታለን ግን እሷ የመጣችበት መንገድ በጣም የሚያስጠላ መንገድ ነው የሚደብር መንገድ ስለሆነ ነው እንጂ ለምን እንጠላታለን ነፂ እንዲህ አንድ እህት አንድ ወንድም ተለውጦ ስታዩ ደስ አይላችሁም እኔ በበኩሌ ወንድሞች እህቶች የተለውጠው ሳይ በጣም ነው ደስ የሚለኝ ለምን ደስ አይለኝም እና ይስሩ ይለወጡ ነገር ግን በእንደዚህ ነገር አይደለም የሆነ ነገር በተፈጠረ ሰዓት አብርሽና ሩታ ስማቸውን ማጥፋት በጣም ይደብራል አሁን አብርሽ የሚወርድበት ስድብ ፈቶ ሁሌ ይዘቀዘቃል። ያ ነገር ደግሞ አብርሽ ምንድነው ነው መልእክት አለ። እውነቴ ነው ምላችሁ፣ ለምን እዚህ ጋር አውጥተን ለእናንተ ማንሰጥበት ምክንያት እኛ ምክንያት አለን። ያንን ምክንያት ይዞ ነው እንጂ የአብርሽ ንጹነት የሩታ ንጹነት፣ እውነቴ ነው ምላችሁ፣ ከመጀመሪያ ጀምራችሁ ብትሰሙ በጣም ነው የምታዝኑት። በቃ አብርሽ እኮ እዚህ ጋር ወጥቶ ለመናገር ራሱ የአንድ ሰው ዩቱብ እንኳን ቢያዘጋ ሁሉም ሰው ጸጥ ይላል፣ ቦታ ቦታው ይዛል። ነገር ግን ምን አለ መሰላችሁ ይህንን ነገር የማራይ ነገር ተመልካች ለምሳሌ የመዳምን ቅመም ዩቱብ አዘጋ፣ ለምን ቢሰራበትስ ብሎ ብዙ መከራ ብዙ ሰቃይ ይመጣበታል። እና ያንን እያየ ነው ወደ ኋላ የሚለው ማለት ነው። እውነቱ ነው። አብርሽ እኮ መጥፎ ነገር ሰራ ጥሩ ነገር ሰራ አብርሽ ሩታ አብርሽ ሩታ ነው እንጂ መልካም ነገር የሰራ ቀን እንኳን አንዳችን ወተን፣ በእርግጥ አሁ እንደዚህ የምንወዳቸው ውስጥ ምስጢራቸውን የምናውቅ አብርሽና ሩታ እንደዚህ ልጆች ናቸው ብለን ምናወራ ነው እንጂ ማን ወጥቶ እንኳን የሀገሩ ልጆች ናቸው ወጥተው የሚሰድቡት ሩታን ከዚህ በፊት አላያቸውም፣ ፎቶዋን ዘቅዝቀው ምን ያክል እንደሚሰድቧት እንደነበረ ማለት ነው። እና ያለ ነገር ይሄ ስለሆነ በካቸው እኛ ወደ ራሳችን ብንመለስ፣ በቃ የመጣ ነገር መልካም እውነት። አብርሽ ብዙ ብዙ ነገር አስከፍቶታል። ሲቀጥል ደግሞ የበፊት ሩታ ያዘነችበት ሩታ ያለቀሰችበት አብርሽ አንገቱ የደፋ ፎቶ የሚለጠፍ ነገር በጣም ልቡ ሰብሮታል። ያንን ያንን ነገር ከማን ነው የሚጀምረው? ከኛ ነው የሚጀምረው ሚያስተምረው ማለት ነው። በቃ በመልካምነት መስራት ከቻልን መልካም ነገር መናገር ካልቻልን ደግሞ በቃ አልፈን መሄድ። ይሄ መልካምነት ለራሳችን ነው። እና ብዙ እህቶች አሉ እንደዚሁ መልካም፣ አብርሽና ሩታ ከይቶ ቢራቁ ትንሽ ጊዜ ድ ያድርጉ ጸሎት ያድርጉ፣ ወደ ራሳቸው ይመለሱ እያሉ ነው። ነገር ግን እነሱ ለመመለስ አይደለም። እንደዚህ አይነት ምክር ጥሩ ጥሩ ምክር ደስ የሚል ምክር ብንሰጣቸው እውነቴ ነው ልጆች ይመለሳሉ። ነገር ግን እኛ እየሰደብናቸው፣ እኛ እየቀጠቀጥናቸው፣ እኛ የሆነ ነገር ተፈጥሯል በተባለ ሰዓት ሩታን ፈትዋን እየዘቀዘቅን፣ አብርሽን ፈትዋን እየዘቀዘቅን እኮ አሁን እናንተ ማለት ነው እውነት እንኳን እኮ እናንተ አብርሽና ሩታ ለሰሩት ስራ ሳይሆን እናንተ ማነኝ ብላችሁ ብታዩ እኮ ሩታ አሁን ሁለት ነፍስ ሆና ማለት ነው። ፈትዋን ስትዘቀዝቁ ምን ይሰማችኋል? ሲቀጥል በአሁኑ ሰዓት ሩታ ምን አለች? ምንም ነገር እኮ ያለች ነገር የለም። አብርሽም እንደዛው ማለት ነው። እንደ ወዶ መለያየት እኮ ያለው ነው እህቶች። በአብርሽ በሩታ አልተጀመረም እኮ። ነገም የኛም ህይወት ምን እንደሚሆን እኳ አናውቅም መልካም ነገር ይግጠመና አይግጠመናም፣ አቀም እና አንድ ሰው መጀመሪያም ሲፈጥረው ኔ እንጃ አብርሽና ሩታ ሲፈጥራቸው መከራም እዩ ስቃይ እዩ ብላቸው ነው የተፈጠሩት እንጂ ደስታቸው ያን ሁሉ አረገዘች ብለው እኛ ደስታችን ሳንጨርስ በመሀል ደግሞ ነጺ መግባት ተግባብም አይደለም። እኔ በጭራሽ ሴት ልጅ አታልቅስ እሱም ቤት ይግዛላት የምትሉት በጭራሽ አላምንበትም፣ አልቀበልበትም። ለምትሉ እናንተ በእንደዚህ አይነት ነገር ብትሆኑ በእናንተ ህይወት ይሄ ነገር ቢያጋጥማችሁ እኔ አብዳለ። እውነቴ ነው ምላችሁ ለምን በተለይም ደግሞ አብርሽና ሉታ ስንት ስቃይ አይስተውበታል በዚህ ትዳር እኔ እኔ እንጃ ያለፈ ነገር መናገር አልፈልግም ግን ያለፈው አልፈዋል እኛ መልካም ብንሆን አብርሽና ሩታ መመለስ እንችላለን። እባካችሁ አትስ አደብ ከስድብ ተቆጠቡ፣ ፈቶ ከመዘቅዘቅ ተቆጠቡ ማለት ነው። ፈቶ እኮ ተዘቀዘቀ ምንም ነገር የሚመጣ ነገር የለም። እውነት ነውላቸው። እኛ መልካም ብንሆን፣ ጥሩ ነገር ብንሰጣቸው፣ ለአብርሽና ለሩታ የሆነ ምላሽ ብንሰጣቸው በጣም እኔ እንጃ ይመለሳሉ ብዬ ተስፋ አደርጋለሁ። ምንም አይነት ስህተት እንደማይሰሩ እርግጠኛ ነኝ። ሲቀጥልም ደግሞ ነፂና ገኛት ዱባይ ስትሄዳ ወራት የሚባል ነገር በጭራሽ እኔ እንጃ አብርሽን እኔ ለሩታ የሆነ ሊሸውዷት ሩታና አብርሽ ለማለያየት የሆነ ገመድ ቢፈልጉ ነው እንጂ አንዳንድ ሰዎች፣ በጭራሽ እኔ አብርሽን እንደዚህ አይነት ቦታ አልጠረጥረውም። በጣም ታማኝ ልጅ ነው። እውነት የስራ ሰው፣ ጀግና ሰው ነው። በጣም እኔ እንጃ። ከምንም በላይ ማለት ነው እና ሁለቱም ጀግና ናቸው። ሩታም እንደዛ ታግሳ፣ አብርሽም ታግሳ ለዚህ ደረጃ ደርሰው፣ እኔ እንጃ የደረሱበት ምክንያት ሰውን አናዶት ይሆን አላውቅም። ለምንም ይሄንን አክል ደረሰ የሚል ሰው ይኖራል እንጂ በጭራሽ አብርሽ እንደዚህ ነገር አያደርግም። ምንም አይነት ቪዲዮ አይኖረውም። በቃ እሱም አልዋሸም እኮ ያለፈ ህይወት አለፈ። ደግሞ ከሁላቸውም የተመቸችኝ የሩታናት ሩታን መርጫት አለው። በቃ ለምን ስለተመቸች ነው። እውነት ነው የምላችሁ። የተመቻችሁ ነገር አይደል የምትመርጡት እናንተ። ለምሳሌ ዛሬ ምግብ ቢቀርብላችሁ ያንን ምግብ ማለት ነው ሁለት አይነት ምግብ ቢመጣላችሁ የጠላችሁትን ትበላላችሁ አትበሉም። የወደዳችሁትን ለሆዳችሁ የሚስማማችሁ ነው አይደል አንስታችሁ የምትበሉት። እና ውድ ቤተሰቦቼ የራሳችን መልካም እንሆን ባይ። ባይ መልካም ቆይታ። የነበረን ቆይታ ይሄንን መስላት ነው።